ሰላሙ አሌይኩም ራህመቱላሁ በረካቱ ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ፣ እናንተም ሰላም ይብዛለኝ። እንግዲህ እዚህ ጋር እንዲመፍለቀለቀው ምን እንደሆነ ሁላችሁም ገምቱ። የገመታችሁም አላችሁ ያልገመታችሁም ገምቱ። የምታውቁም ታውቃላችሁ፣ ማታውቁም ሞቁ። ዛሬ ግን ለእኔም ማስታወሻ ይሆንልኝ ይቀመጥልኝ ለታሪክ ብዬ ነው ከዚህ ጋር ሰብስቤ ሸክፍ ያመጣኋቸውና በቅርብ ቀን የልብስ ሱቅ በጅዳ ሻራ ሄራ ላይ ከፍቼ ነበር እና ብዙዎቻችን የኔ መቀየር የኔ መለወጥ የኔ ማደግ በዚህ ልክ አስደስቷቸው ስላየሆኝ በቃ ይቀመጡልኝ ብዬ ነው እዚቱ ላይ ያመጣኋቸው እና እውነት ለመናገር የአንድ ሰው ስኬት የአንድን ሰውን ማደግ የሚይዘው የለም፣ አይይዘውም። የእኔ ስኬት የእናንተን ስኬት አያግድም። የእናንተ ስኬት ደግሞ የእኔን ስኬት አያይዝም እና መልካም ልብ ይስጠንላለውኝ። እዚጋ እንግዲህ መድዬ በጣም ምርጥ ሰው፣ ምርጥ ሰው የምላት በክፉ ቀኔ ከጎኔ ያልተለየች ደግ እህቴ ናት። ከፊትም ቀደም ያለችው የሀገሬ ልጅ በጣም መልካም ሴት ናት እና ሁላችሁም በእኔ ደስታ ከሱቄ ላይ መታችሁ የተገኛችሁም፣ ያልተገኛችሁም ሁላችሁንም ላመሰግን የመጣሁት እና አንዳንድ ጊዜ ሰው ገንዘብ ማግኘት ነው የሚያስበው። ገንዘብን እኔ ከገንዘብ በበለጠ ሰውን ወድጀበታለሁ። ሰውን አትርፍ ያለሁኝ እዚ ጋር ደግሞ ጦቢ ሀገሬ ልጅ ሀቢበት በጣም ነው የማመሰግነው እና ከምንም በላይ የሰው መውደድ የሰው ፍቅር ይስጣችሁ። ይስሪም እያኮረፈች ነው እንግዲህ፣ ምንም ማድረግ አልችልም ዬ። ስንት የቪዲዮ እንዳያስደለታችሁ ብታውቁ እንግዲህ ቻሉት። ምንድን ነው ብላችሁ መጠየቃችሁ ስለማይቀር ያው ልንገራችሁ ማለት ነው፣ እና ይሄ የሱቅ ምርቃኔ ቀን ነው። እዚህ ጋር በስህተት ደግሞ የወይባ ጭሴ ገብቷል። ያው ሱስ አለብኝ፣ የጭስ ራሴ ነኝ። ጭስም ለፈለጋችሁ አለ አልተውኩም። እዚ ጋር ደግሞ አይኩ የኔ ውድህት የኔ መልካም ሀቢበቲ ምክራችሁ ከአንደበቴ አይጠፋም። ከአሚሮዬ በርቺ የእኛ ተምሳሌት የኛ ጀግና ሲሉኝ የሚሰማኝን ስሜት ብታውቁስ! ይህ ሁሉ ምክር ነው፣ በቃ ምክር ነው የእኛ ጀግና። እውነት በምርቃኑ ቀን የመጣ አበባ የሚሸጥ ነው ወይ እየተባለ ነበረ ዩቱብ ላይ እናንትም፣ ቲክቶክ ላይ እና ፌስቡክ ላይ ላቀቂው ከብዛቱ የተነሳ ሰው ያመጣው ሳይሆን የሚሸጥ ነበር የሚመስለው ወላሂ። ግን ይሄ ሁሉ ምንም ሰርቼ ሳይሆን አላህ ልቤንና ንጽህነን ስለሚያውቀው በሰዎች ጋር እንዲወደድ በሰዎች ጋር ጎልቼ እንዲታይ በሰዎች ጋር በቀ ድምቅ ብዬ እንዲታይ አድርጎኛል። አልሐምዱሊላህ ለሁሉም ነገር እኔ እውነት ነው የምላችሁ የመኖር አንድ ለሶስት እርምጃ የጨመረብኝ አመት ቢሆን ዘንድሮ ነው። ወይባም ስራ በመሰራ ሰዓት ብዙ እህቶቼን አስተዋውቆኛል በጣም ወደው ስራ። በነገራችን ላይ ወይባ ስራ ነው ከብዙ ውቶች ጋር አገናኝቶኛል። በዚህም ሰዓት ደግሞ የልብስ ሱቅ ከፍቻለሁኝ ብዬ ለምርቃን መልእክት ሳስተላልፍ ሙሉ ቀን እንደ ጎርፍ ነበረ ሲጎረፍ የዋለው ቤቴ ባበባ በኬክ ተንበሻብሾ፣ እውነት ምንም ቃል የለኝም። አቂቃኔ ምንም ማንም ነኝ ይህን ሰራሁ ምለው የለኝም ከማልቀስ እንደው እንደው ከማለቃቀስ ውጭ ማለት ነው። ግን ሁላችሁም ስላዘናችሁልኝ ስላከበራችሁኝ። እዚ ጋ ደግሞ ነጁዬ ከስራ ወጥታ ነው። በቃ አንቺ ጋ ሳልደርስ ወደ ቤት ያለ ሄድን መጣ የመጣ እንደምታውስ፣ እዚ ጋ አበባ የሚሸጥ አይተን። ኔኔ ወንድም ብዙዎቻችሁ ባልሽ ነው ትላላችሁ፣ ግን ምርጥ ሄራ ወንድሜ ነው። እዚ ጋ እዛ ደግሞ በደስታ የአበባ ተሸክማ ፍቅር ነው ፍቅር ነው እያለች ነበር። ድምጿን ሳይለንት ባላረገ በጣም ነበር መስቁት። አዙ ዬን ታቋታላችሁ። ሁላችሁም የኔ መጀመሪያ ማረፊያ ያስጠጋችኝ ከመሬም ቀጥለ ቀጥላ አዜዛ ነው። ተመልከቱ። በወገቧም እየተዋላም ከፊቱ ነበር የምታሳየው እዚህ ጋር የምታወት ረኔ ማለት እኔ ምን ብዬ ከምኑ ይዤ ምኑ ላውራላችሁ። ብቻ የሰው ልጅ ስኬት በዚህ ልክ የሚያስደስተው ሰው የተሰጠና የታደለ ነው። አዚዛ ደግሞ ከራሷ በላይ ከምትመኘው በላይ ላንቺ ይሳካልሽ ብላ የምትለኝ ምርጥ ሰው ናት። ሀቂቃ አላህ እሷንም ከፍ አርጓት ልጇንም እሷንም ጤና አድርጓቸው እንዲኖሩ ዱአ አድርጉልኝ በእኔም በእሷም እና እዚጋ በቃ እዚጋ ደግሞ የኔ ወድህት አንዬ የኔ መልካም ድንቡሽ ቡሽ ያለች ደግ ሴት ናት። ልጄም ስትታመም ከጎኔ የነበረች አይዞሽ የምትለኝ እህት የነበረች። እዚህ ጋ የሚገርማችሁ ነገር ማለት ነው ቲክቶክ ላይ ብዙዎቻቸው ቲክቶክ ትጠቀማላችሁ ና በምርቃኔ ቀን ይህ ሁሉ ሰው ሲጓዝ አንድ የሚያገሬ ሰው የለም። ቢገርማችሁ አንድ ማለት ነው አንድ ወይ ዘመድ ወይ ጎረቤት የመጣ የለም ከኛ አካባቢ። በጣም ባዝንም ምንም አልመሰለኝም። ደግሞ ምክንያቱም

መካሽ እዚህ አገሬ ልጅ አንድ መካሽ ብቻ ነበር በእኔ ምርቃት ቀን የተገኘው። እንደምታሉ ልጋ የወንድ ጓደኛ እኔንም ከህቱም አይለይ ደግ ና ሩህሩህ ወንድሜ ነው እና እዚ ጋ ግን በጣም ስሜታ አይሆንኩኝ። ማለት ይህ ሁሉ አበባ ተሸክፎ ስጦታ ተሰጠኝ ና የመቀረጫ የቲክቶክም ሆነ ለዩቱብ መቀረጫ ይጠቅምሻል ብላ ሀኒ ሰጠችኝ ግን ይህን ሁሉ ሳስብ የቦረና ሰው የለም ብዬ እንትን ስል ሳላስበው እንትን እላለሁኝ ማለት ወደ ለቅሶ ተቀየረ ደስታ። ደህና ችየው፣ ችየው ጥርስና ልብስ ማይችሉ የለም አይደል? ችየው፣ ችየው ውዬ። በኋላ ላይ ግን እዚህ ጋር እንደምታዩት ኔ ምስኪን እንደ ይቅሯ፣ በቃ ባይመጡስ ባክሽ፣ አታልቅሽ፣ ቀና በይ እና እያለቀስ እያለቀስኩ ነበረ። እንደምታዩት አበባዎቹ ሲያምሩ ሲያምሩ፣ እስከ ስንት ቀን የኔ ውዶች ክበሩልኛለ፣ ያክብራችሁ። እችን እችን ቀን አረሳት፣ ምን ያገባሁበት ቀን እስከመሰ። እዚጋ ደግሞ ወንድም ቻይና የእኔ አክባሪ ያዙ ጋ እንደምታዩት የራያው ንጉስ ቻይና መሀመድ። እዚህም ጋ ወንድማችን አለ፣ ስሙን እንጃ አላወቅኩትም፣ በጣም ይቅርታ። እዚ ብዙ ህቶች አሉ። ብቻ ከምን እጅ ኔ የኔ እናት የኔ ወንድም አይተም ትለይብኛለ። በነገራችን ላይ በጣም የሚለይብኝ ሰው ነው፣ መኬ የኔ ወንድም ወገቡን ይዟል። ገርሞት ገርሞት ገርሞት ወገቡን ይዞ ተገተጉ ውድ ይላል እና እዚህ የሚሸጥ አይደለም አበባ። ደግሞ መታቸው እንዳትጠይቁኝ ሰው ያመጣልኝ ነው። በጣም ያልተቀረጹ ብዙዎች አሉ፣ ካሜራ የማይፈልጉ ካሜራ ላይ የማይወጡ በጣም ብዙ ብዙዎች አልተቀረጹም። ያው ፍቃደኛ ሆነው የተቀረጹት ማስታወሻ ይቀመጥል እያስቀመኳቸው እዚ ጋ ደግሞ ሳያው የቲክቶኩ የኔ ታናሽ የኔ ተቋረ ወንድም እና ምልላችሁ ፈልጌ ነው እንድንኖር የሚያግዙን ሰዎች አሉ። የእኛ መኖር እነሱን የሚያኖራቸው እስከሚመስለን በጣም መልካም ደጋጎች ቤተሰቦች አሉን። እዚ ጋ ደግሞ የኔ ውድት የሚጣየ ትንሿ የጎንደሯ ሀቢበቲ ብቻኒ ከሌ ከሌ ብዬ ለመጥራት ወላህ ምንም አልቻልኩም። በጣም ከብዛታቸው የተነሳ ማለት ነው፣ መተው ራሱ ማስታወቂያ ሰርተውል ምናምን ነው የሚሄዱት። እና ከገንዘብ ይልቅ የሰውን ፍቅር ያብዛላችሁ። በሰው ጋር መወደድ በጣም ፓወር አለው። እና አንዲት ጓደኛዬ ግን አልገባችም በቃ ማለት ሸሚ ይዛችኋል። አንዳንዴ ታውቃላችሁ፣ ካሜራ ላይ ሁሉን ሰው ለማስገባት በእርግጥ ሁሉም ካሜራ የሚጠቀሙት ናቸው። እዚጋ የገቡት በድርያ የማሚ እንዲሁም ዩቱብ ላይ ቲክቶክ ላይም ታውቋቸዋላችሁ። አራሼ ናት። እውነት ወልዳ አላየኋትም። እሷ ወልዳ አላየኋትም። ስትመጣኔ መሬቱ ቢውጠኝ ነበር የተመኘውት። ሙረያን አልተቀረጸችም፣ እዙ ጋር አልገባችም። አራት ስንቶች አልገቧሉ በጣም ብዙ አላችሁ። ያላችሁበት አላ የጠብቃችሁ ደስታ በደስታ የሆነ ህይወት በላይ ፍቅር

በጣም ነው ደስ ያለኝ እና ደስታሽ ደስታዬ ነው። እንኳን ደስ አለሽ ሻዋዬ ሻሪያ ሄራ ናት። ማሻ ለይልላት ነገር የለም። በነገራችን ላይ በተለይ ለተጠቃሚዎች ያው ተፍትሽ የምትፈሩ ሁሉም ነገር አለ። ደሞ መሻላ ለይዱባ ያባ ያላት አረ ቢስሚላ የሌለ ነገር የለም። አሰላሙ አሌይኩም ወራህመቱላሂ በረካቱ እስኪ ዛሬ የሸዋየ ሱቅ ምርቃት ነው እስኪ ሁላችሁን መብሩክ በሏት በኮሜንት ማሻላህ ጀግና ሴት እንደት ሰው ሲበረታ ማጠናከር ነው ማሻላ ማሻላ መብሩክ በሏት እስኪ በኮሜንት

አዝዋን እየትደመባን እህዲ ማምዋ ኮንበልሻ ሰው ሞቶን አዝዋ ደሴነው መስጊዱን ህድ ማምዋወ እሷን አንቶልኝ ሽገዋወኔን ውሰዱን ጋይስቀጥ መልእክቷን እንግዲህ እንደምታዩት በጣም በርካታ ሰው ነው ያልተቀረጸው። ግን እስኪ በከፊል ነው ያወጣኋቸው። እዚህ ጋር ሙሱመያ የኒውዮርክ እህት እዚህ ጋ እነ መሬ እረ ስንቱ ከሌ ከሌ ብዬ ማለት አልችልም። ሀቂቃ ወላሂ ያልተቀረጹት ብዙዎች አሉ፣ ግን በቃ እነዚህ ለማስታወሻ ወሎ፣ ወሉ ባቄላዋን ይዛ እዚጋ ትንጎራድዳለች። ገጠሬነትን ራሱ በዚህ ያስታወስኩ። ሽምብራው ምንድነው ባቄላው ሁሉ ነበረ፣ ዳቦ ኬክ፣ ኧረ ምኑ ምኑ ከምኑ ላውራላችሁ። አዚዛማ ያው መቼም ይህ ቃል ይገልጻት አላትም። ለእኔ ስኬት ቀዳሚ ናትና ሁላችሁም ከቃል በላይ ናችሁ። አላህ ያክብርልኝ፣ አላህ ይጠብቃችሁ፣ አላህ አስደስታችሁ፣ በእኔ ደስታ ጎን ይቆማችሁሉ። አላህ በኸይር ነገር እናንተንም ይወፍቃችሁ እላለሁኝ። እውነት እውነትን ይንቻ ለካ እንዲህ መኖር መኖር ያጓጓል። እንዲህ ብዬ ያወኩበት አመት ነው። እዚህ ጋር እንግዲህ እንደምታዋቸው ብዙ ያልተቀረጹ አሉ። መቀረጽ የማይፈልጉ አንዳንድ ናቸው የገቡት የሰውን ፍቅር ያየውበት አመት ቢሆን ዘንድሮ ነው። ኑሩልኝ፣ በቃ ኑሩ ኑሩ ኑሩ፣ ሺ አመት ያኖራችሁ። እዚህ ጋ ወሎናት ጀነት እንገናኝ። እኔ ቆንጆ እህት ኢንሻላህ እንገናኝ ጀነት የአሄራችንም የዱንያችንም ኑሮ ያሳምረልን፣ ሁላችንም ምንም ቃል የለኝም ወላሂ ምንም